እንኳን ደስ አላችሁ ብያለሁ። እንግዲህ እኔ በራሴ ደስ ስላይደለም ወይሩ ዛሬ በጣም ደስ ብሎኝ ነው የመጣሁት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ምርጦች፣ እንዴት ናችሁ? ልጅ ሰላም ናችሁ? እንግዲህ ዛሬ በጣም ደስ የሚል ነገር ነው ይዤላችሁ የመጣሁት። ምን ይሆን እያላችሁ ይሆናል። ያው አብዱ እንግዲህ ብዙ ነገር ሲባልበት ነበረ የሸይጣን ዶሮ ይደፈን፣ ይህ ይደፈን ነበር ያልኩት እና በጣም ነበር የደነገጥኩት። አስራ ዘጠኝ ዓመት ተፈርዶበታል እየተባለ እንግዲህ የጠላት ወሬ ወላይ በጣም ነው የሚያሳዝን። እንግዲህ አብዱ የብዙ ሰውን ምን እንደምን ብቻ አቪኑ ላይ ይዞኛል ደስታው ነው በጣም ደስ ብሎኛል። ተፈቶ ዛሬ እናቱ ጋር ተገናኝቷል፣ ወደ ቤት ገብቷል። ደስ አይልም። እና ስንት ወሩ መሰላችሁ? ወደ ሶስት ወር ነው፣ አራት ወር እየሆነ ነው ከታሰረ። ያንን አሁን ፍርድ አጊቱ ነፃ ወጥቱ ወደ ቤቱ ገብቷል። አዲስ ሚስት ነበር ያገባው። ሚስቱም እንግዲህ አሁን አስራ ዘጠኝ ዓመት ልትጠብቀው ነው እንዴት ልትሆን ነው እያሉ ብዙ ልጆች ለሚስቱም አዝነው ነበረ። ሚስትቱንም እንግዲህ ደስ አለሽ። ማሻላህ ተባረከላህ። እንግዲህ እኔም ቢሆን ስሙን ጠርቼ አላውቅም። ሲታሰር ታስሯል አልኩኝ፣ ሲፈታም ተፈቷል አልኩኝ። አየችዋ ጓደኛ